ሆፕ ኮኔክት ወይም የተስፋ ድልድይ የተሰኘውን የዩቱብ መስመራችንን ለምትጎበኙ ሁሉ ሰላም ከእናንተ ጋር ይሆን በማለት ወደ ዛሬ ወደ ተዘጋጀው መልእክት እናመራለን። ተስፋ ያደረከው ነገር ሁሉ ከህይወት እንደጠፋ ሆኖ ተሰምቶ ያውቃል? ምናልባትም በከባድ ፈታኝ ሁኔታ ውስጥ ትሆን ይሆናል። ዛሬ የተስፋ ኃይል በሚል መልእክት አለኝ። ተስፋ ከስሜት በላይ ሲሆን የመንፈሳዊ የህይወት መስመር ነው። ህይወት ከቁጥጥር ውጭ ሆኖ ሲሰማን ጸንተን እንድንቆም ያደርገናል። በዕብራውያን ስድስት ምዕራፍ ቁጥር አስራ ዘጠኝ ላይ ይህ ለነፍስ መልህቅ ጽኑ፣ አስተማማኝ ተስፋ አለን። ያ መልህቅ ኢየሱስ ክርስቶስ ነው ይላል። ሃሌሉያ። በኑሮ ውስጥ ኪሳራ፣ የኑሮ አለመሳካት፣ የተለያዩ ፈተናዎች፣ ያልተመለሱ ጥያቄዎች ሲገጥሙን ይታያል። ነገር ግን ተስፋችን በእግዚአብሔር ሲሆን በጽናት እንድንቆም መልህቅ ይሆነናል። የምንሄደው የሕይወት ጉዞ የታሪካችን መጨረሻ አይደለም። ለዚህ ጥሩ ምሳሌያችን ዮሴፍ ነው። ዮሴፍ በወንድሞቹ የተጠላ ለባርነት የተሸጠ በእስር ቤት የተወረወረ የተረሳ ነበር። ይሁን እንጂ ዮሴፍ ተስፋ አልቆረጠም። ይልቁንም በእግዚአብሔር ላይ እምነቱን ጨመረ። እግዚአብሔርም ተስፋ ለሚያደርጉት ታማኝ ነውና ዮሴፍን በግብፅ ምድር መሪ ያደረገው ሃሌሉያ። ዮሴፍ በእግዚአብሔር ላይ የነበረው ተስፋ እንዲጠብቅ ይቅር እንዲልና ወደፊት እንዲራመድ ብርታትን ሰጠው። ወገኔ ይህም እውነት ዛሬ በእኛ ሊከሰት ይችላል። ተስፋን እንደ ቃል ብቻ ሳሆን እንደ ኃይል አድርገን ልንቆጥሮ ይገባል። በአስቸጋሪ ጊዜያትም ራሳችንን እንድንቆጣጠር የሚያደርገን ኃይል ነውና ከጥቂት ቀናት በፊት በሁለተኛ ነገሥት በምዕራፍ 3 ቁጥር 17ን በተመለከተ በአንድ በተጋበዝኩበት ዋትሳፕ በሚል ፕላትፎርም የእግዚአብሔርን ቃል አካፍዬ ነበር። ነፋስም ሆነ ዝናብም አታዩም፣ ሆኖም ይህ ሸለቆ በውኃ ይሞላል በማለት ኤልሳ የተናገረውን ቃል በመሞርኮዝ ነበር። ቀስቃሽ መልእክት ነበር። ቃሉን ካካፈልኩ በኋላ የእግዚአብሔር መንፈስ በውስጤ ሲንቀሳቀስ ተሰማኝ። ይህ ከእግዚአብሔር ዘንድ በተቀበልኩት ጥበብ ትንቢትን መናገር ጀመርኩ። በዛች ቅጽበት መልእክቱ ለማን እንደሆነ እርግጠኛ ባልሆንም አምላክ ግን በሚገባ ያውቀው ነበር። ዛሬ ጠዋት ከእንቅልፌ ስነቃ ከሩቅ ቦታ የተደወለ ስልክ አገኘው። ደዋዩም እምነቷ በክርስቶስ ውስጥ የሆነች አንድ ሴት ነበረች። ላለፉት ጥቂት ቀናቶች በከባድ የመንፈስ መረበሽ ስትታገል እንደቆየች፣ ከማንም ጋር ህብረትን ማድረግ እንዳልፈለገች፣ ሸክም የተጫናባት ጊዜ ውስጥ እንደነበረች ገለጸችልኝ። ይሁን እንጂ ቃሉንና ትንቢቱን ስትሰማ ትልቅ ተስፋ በሕይወቷ ውስጥ እንደገባና ይህ ተስፋ ብርታት እንደሰጣት ገለጸችልኝ። ከዚያ ጊዜ ጀምሮ እንደ ታደሰች ተሰምቷት ልደቷን ከቤተሰቦቿና ከስራ ባልደረቦቿ ጋር አከበረች። የሰማችው መልእክት እንደገና ህይወት ሰጠኝ ለማለት ነው የደወልኩት ብላ ነገረችኝ። ወገኔ ይህን የተስፋ ኃይል እግዚአብሔር አሁንም በስራ ላይ እንዳለ ያረጋግጥልናል። ተስፋው በባዶ ጊዜያችን እንኳን የእኛን ባዶነት የመሙላት ችሎታ አለው። በኢሳይያስ በምዕራፍ አርባ ቁጥር ሰላሳ አንድ ላይ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር ከፍ ከፍ ይላሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ አይታክቱም ይላል። ሃሌሉያ። ወገኔ የሚገጥምህን ፈታኝ ሁኔታዎች እግዚአብሔር ከገባው የተስፋ ቃል የተነሳ እንደምታሸንፍ ላስታውስህ እወዳለሁ። ጌታ እግዚአብሔር ሆይ፣ በዚህ ሰዓት በተላለፈው መልእክት ላይ ለሰሙት ሁሉ መልካም የሆነው ከአንተ ዘንድ የሆነው ድል የተስፋ ኃይል በነሱ ውስጥ እንዲመጣ እጸልያለሁ። የታሰሩበት እስራት እንዲበጠስ የታመሙበት በሽታ ከላያቸው ላይ እንዲነሳ እግዚአብሔር ሆይ ተስፋ ከቆረጡበት ተነስተው በዚህ ሰዓት በእውነት እግዚአብሔር ሆይ ከቃለ በኋላ ሁልጊዜ ፈውስ አለና፣ እግዚአብሔር ሆይ በተስፋ እግዚአብሔር ሆይ ይነሱ ዘንድ በእምነት በኢየሱስ ስም ጸለይኩኝ። አሜን።